ሞት ለእስራኤል፣ ሞት ለአሜሪካ! የመጀመሪያው የኢራን ኢስላማዊ ጠቅላይ መሪ አያቶላ ሁሜይን ያወጁት የትግልና የእርግማን መፈክር ሃምሳ ዓመታት ሊደፍን ተቃርቧል። አራት ዓመታት ይቀሩታል። ይህ ሁሉ ከመሆኑ በፊትም ሆነ በኋላ ግን አያሌ የታሪክ ክስተቶች በመካከለኛው ምስራቅ ተቀያይረዋል። ከከነፈ ወዳጅነት ወደ ዘላለማዊ ጠላትነት፣ ከባርነት ነፃ የወጡና ነፃ ያወጡ ህዝቦች ታሪክ ሲተረክ፣ ውድ የኢትዮ ስካይ ሚዲያ አድማስ ተመልካቾች በዛሬው የትንታኔ መርሃ ብር ታሪክ ጠቀስ የኢራንና እስራኤልን ሁኔታ ከሚያስቀኑ ባልንጀራ እስከ አስፈሪ ባላ ጋራ የደረሱበትን እውነት እናስቃኛችኋለን። ከአይሁዳውያን ስደትና መከራ እስከ ጥንታዊ ፐርሺያ ስርወ መንግስት ምስረታ ከኢስላማዊ ኢራን ሪፐብሊክ መፈርጠም እስከ እስራኤል የሀገርነት እርሾ ከአያቶላ ሁሜይኒ እስከ ዴቪድ ቤን ጉሪዮን ከንጉስ ሳይረስ እስከ ሞሐመድ ሬዛ ከአያቶላ ሐሚኒ እስከ ቤንያሚን ናታንያሁ ከሞሐመድ ሞሳዲግ እስከ ዶናልድ ትራምፕ በጥቅሉ ከትላንት እስከ ዛሬ ከታሪክ ትዝታ እስከ ነባራዊ እውነታ እንዳስሳለን። አብራችሁ እንድትቆዩ ስንጋብዝ ሚዲያችንን ሰብስክራይብ ብታደርጉ እኛን እያበረታታችሁ እናንተም እንደምታተርፉ በመተማመን ነው። መልካም ቆይታም ያኔ ድሮ ድሮ ምናልባትም ከዛሬ ሶስት ሺህ ዓመታት በፊት እስራኤላውያን ወይንም የእስራኤል ልጆች በሙሴ ወይንም በሙሳ አሻጋሪነት በኋላም በሳውልና ዳዊት መሪነት የፍልስጤምን ምድር ከረገጡ በኋላ ታላቅ ቤተ መንግሥትን በኢየሩሳሌም ላይ መመስረት ችለው ነበርም። ይሁን እንጂ ኢየሩሳሌምን ዋና ከተማዋ አድርጎ የተመሠረተው የይሁዳ ስርወ መንግሥት ላይ የባቢሎኑ ንጉሥ ኃያሉ ናቡከደነጾር ወይም ቡክተነንሶር ጦርነት ከፈተናም። ኢየሩሳሌምን ከበባት፣ አይሁዳውያንን ጨፈጨፋ አባረራቸው አሳደዳቸው። እንደገና የባርነትና የስደት ህይወት የእስራኤላውያን ጣፈንታ ሆነም። ናቡከደነጾር ኢየሩሳሌምን ተቆጣጥሮ የነ ሰለሞንን ቤተ መቅደስ አወደመውም፣ በእስላሙ አጠራር ቤተል መቅዲስ። ዘመነ ባቢሎን ለእስራኤላውያን የውድቀት ዘመን ነው። በዳዊት መሪነት የገቡባት ከተማ ኢየሩሳሌም በናቡከደነጾር እንዳልነበረች ሆናለች። ቤተ መቅደሳቸው ፍርስራሽ ሆኖ እነርሱም ከከተማው ርቀው በማያውቁት ሀገር ከማያውቁት ህዝብ ጋር መኖር እጣ ፈንታቸው ሆነም። ሃይማኖታቸውን ማከናወንም ፈጽሞ የማይችሉበት ታሪክ ገጠማቸው። እስራኤላውያን የባቢሎናውያን ባሪያዎች ሆኑም። ይህ እየሆነ ሳለ ታዲያም ከኢራን ምድር አንድ የዓለምን ታሪክ የሚለውጥ መንግስት ተወለደም። ታላቁ የፐርሺያን ኢምፓየር። የፐርሺያ ኢምፓየር የሰው ልጆች ሁሉ የፈለጉትን የማምለክ መብት አላቸው ሲላወጀም፣ ይህ ለእስራኤላውያን ብስራት ነበር። በመሰረቱ ፐርሺያ ዓለምን የማስተዳደር ህልምም ነበራት። ለዚያም ሁሉም የሰው ልጅ ዘርና ሃይማኖት ሳይገድበው አንድ ህዝብ መሆን ይችላል ብለው በማሰብ ከማንም ቀድመው ግሎባላይዜሽንን አወጁም። የከተማቸውን መግቢያም የሰው ልጆችን እኩልነት ለማሳየት ዘ ጌት ኦፍ ኦል ኔሽንስ የህዝቦች ሁሉ መግቢያ ሲሉ ሰየሙት። ግሪኮችን አንበርክከው አለምን በሀያልነት መምራት ችለው ነበር። ፐርሺያዎች፣ ምናልባትም የአሁኖቹ ኢራኖች፣ የተፈናቀሉ ህዝቦች ሁሉ ወደ አካባቢያቸው እንዲመለሱ አዋጅ አወጁም። የፐርሺያው ንጉሥ ታላቁ ሳይረስ ከዚህ በኋላ እስራኤላውያን ከባቢሎኖች ባርነት ነጻ ናችሁ ብሎ አወጀላቸው። ወደ ኢየሩሳሌምም ተመልሰው መንግሥታቸውን ይመሩ ዘንድ ወሰነላቸው። እስራኤላውያንም ዳግም ኢየሩሳሌም ን መርገጥ ቻሉ። በዚህም በነ እዝራ ወይም ኡዘይር መሪነት ዳግም ለማንሰራራት ጣሩ። ቤተ መቅደሳቸውንም መልሰው ገነቡ። አይሁዳውያን በቅዱሳን መጽሐፎቻቸው የኢራኑን ንጉስ ሳይረስን ፈጣሪ አይሁዶችን ነጻ ያወጣ ዘንድ የላከው የተቀደሰ ንጉስ ነው ብለው ያምናሉ። የእርሱን መሾምም ተአምር ነው ይሉታል። የሳይረስ ነጻ ናችሁና ወደ ኢየሩሳሌም ሄዳችሁ ቤተ መቅደሳችሁን ገንቦ ሐሳብን በመተው ከኢራን አንለቅም ያሉ ጥንታዊ አይሁዳውያን ዛሬም ድረስ በፋርሶች ምድር ይኖራሉ። ከዚያም በኋላ ሮም ሀያል ሲሆን የእስራኤላውያን እጣ ፈንታ መልሶ ባርነትና ስደት ሆኖ ሁለት ሺህ ዓመታትን ካሳለፉ በኋላ እንደ የኢትዮጵያን አቆጣጠር በ1948 የእንግሊዝ ኢምፓየር ዳግማዊ የኢራን ፐርሺያ ኢምፓየር ሆኖላቸውም የፍልስጤም ምድር ላይ ሀገር እንዲገነቡ አደረጋቸውም። ታዲያ እስራኤል በመካከለኛው ምስራቅ በእንግሊዝ ይሁንታና አጋዥነት ስትመሰረት አዲሷን ሀገር እንኳን ደህና መጣሽ ብላ በመቀበል ከሙስሊም ሀገራት የያኔዋ የሻሆቹ ሀገር ኢራንን ከካማሊስቷ ቱርክ በስተቀር ከቶ የቀደማት አልነበረም። አሁንም ልዩነቱ ኢራን የቀደመዋን አቅም አለመያዟና በሃይማኖትም ከዞራስታኒዝም የኢስላም ተከታይ መሆኗ ነበር። ያኔ እስራኤል በ1948 በፍልስጤም ምድር ላይ እንደ ሀገር ስትመሰረት ከቱርክ በመቀጠል የሀገርነት እውቅና የሰጠቻት ነበረች። ያኔ ኢራን የምትመራው የምዕራባውያን አጋር በነበረችው በሻህ መሐመድ ሬዛ ፓህላዊ አገዛዝ ነበርና እስራኤል ጋር ክንፍ ያሉ ወዳጆች ሆኑም። የእስራኤል መስራችና የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጉሪዮን በመካከለኛው ምስራቅ የእስራኤልን መገለልና መነጠን ለመቀነስ አረብ ካልሆኑ ሙስሊም ሀገራትና በቅርብ ርቀት ካሉ ሀገራት ጋር ወዳጅነትን መመስረት እንዳለባቸው በጽኖ አመኑም። እናም እስራኤል ከሀገራችን ኢትዮጵያ ጋር ጠንካራ ወዳጅነትን በመመስረት እንደጋገፋለቻት። ያን እስራኤል እንደዛሬው በምዕራባውያን የፈረጠመች አልነበረችምና የኢትዮጵያን ወዳጅነት ያስፈልጋት ነበር። ይሁን እንጂ ሳውዲ አረቢያ በኢትዮጵያ ላይ በነበራት የገንዘ ገንዘብ ተጽዕኖ ምክንያት ኢትዮጵያ ከእስራኤል ጋር ያላትን ግንኙነት አቋረጠች። ከኢትዮጵያ ውጭ ግን ወዳጅ አድርጋ የያዘቻቸው ሀገራት ምናልባትም ኢራንና ቱርክ ብቻ ነበሩም። ስኬታማ በፍቅር የከነፉ ወዳጆች ሆኑም። ነገር ግን የኢራንና እስራኤል የፍቅር ነበልባል ኢራን በጠቅላይ ሚኒስትር መሐመድ ሞሳድግ አመራር ስር ስትገባ ውሃ ተቸለሰበት። ጠቅላይ ሚኒስትር መሐመድ ሞሳድግ ኢራንን ከምዕራባውያን ትብታብ ለማውጣትና ምዕራባውያን የሚዘውውሩትና የሚመዘብሩትን የሀገሪቱን ነዳጅ ለማትረፍ እየጠራረገ ማውጣት ጀመረም። እስራኤልንም የምዕራባውያን መሳሪያናት በማለት ጠላት አድርጎ ፈረጃት። አለመታደል ሆነበትና መሐመድ ሞሳድግ ብዙም ሳይቆይ ከስልጣን ተወገደም። ገና ስልጣን በያዘ በሁለት ዓመቱ በምዕራባውያን ተፈንግሏል። የአሜሪካና የእንግሊዝ ደህንነቶች በመመሳጠር መሐመድ ሞሳድ ግን በመፈንቅለ መንግስት አስወግደው ያንኑ የሻሁን ተላላኪ መንግስት ኢራን ቤተ መንግስት ላይ አስቀመጡት። እናም ኢራንና እስራኤል ዳግም ፍቅራቸውን አደሱና ሽርሽር ያዙ። ሻህ መሐመድ ሬዛ የምዕራባውያን አንጀት ወዳጅ ሆኑ፣ እስራኤል ጋር ሁለገብ አጋርነትን ፈጠሩ። እስራኤል በቴህራን ኤምባሲዋን ከፈተች። ኢራን ለእስራኤል ዋነኛዋ የነዳጅ አቅራቢ በመሆን የእስራኤልን ኢኮኖሚ ማሳደግ ያዘች። የንግድ ግንኙነታቸው ጦፎ፣ ከኛ በላይ ወዳጅ ላሳር እያሉ ተሳሰሩ ኢራንና እስራኤል ኃይል ከኢኮኖሚ አልፈው በወታደራዊና በደህንነት ዘርፎች የማይነጣጠሉ አጋሮች ሆኑ ይህ ለእስራኤል የማይገኝ እድል ነበረም ኢራን እስራኤልን ከምትፈልጋት በላይ እስራኤል ኢራንን ትፈልጋት ነበር ይላሉ ለአልጀዚራ ትንታኔያቸውን ያስቀመጡት የኦክስፎርድ ዩኒቨርሲቲው የታሪክ ተመራማሪ ኤሪክ ኬቨን ስላንድ ያኔ ኢራን ከእስራኤል ጋር በፍቅር ስትሰክር ስለ ፍልስጤማውያን ስቃይና መከራ እንዲህ እንደ ዛሬው ግድ የሚሰጣት ሀገር አልነበረችም። ግና አመታት አመታትን ወለዱና በኢራን ምድር አንድ ትልቅ የታሪክ ነውጥ ተፈጠረም። የኢራን ብቻ ሳይሆን የመካከለኛው ምስራቅና የዓለምን የኃይል ፖለቲካ አስተላለፍ የቀየረም፣ ለምዕራባውያን እጅግ አስደንጋጭ፣ ለአረቦች ደሞ ግራ አጋቢ፣ ለኢራናውያን ፈንጠዚያን የፈጠረ የታሪክ አብዮት ኢራን ውስጥ ፈነዳም። ዘመኑ 1979 ነው። በምዕራባውያን ተላላኪውና በኢስላም ጠላት ነው ባሉት በሻህ መሐመድ ሬዛ ፓህላዊ ንጉሣዊ አገዛዝ ላይ ኢማም አያቶላህ ሩሁላህ ሁሜይኒ እስላማዊ አብዮት አቀጣጥለው የሻሁን መንግስት ገለበጡት። የምዕራባውያኑን ስልጣኔ የሰይጣን ስልጣኔ ነው ብለው አወጁም። ኢራን ከዚህ በኋላ የምትመራው በኢስላማዊ ህግ ነው አሉ። እናም የሙስሊሞችን ጠላት ሲበይኑ አሜሪካን ታላቋ ሰይጣን አሉና እስራኤልን የታላቋ ሰይጣን ተላላኪ ትንሿ ሰይጣን ብለው ባደባ አደባባይ ፈረጁና የኢራንና የሙስሊሙን ዓለም ቀንደኛ ጠላቶች ብለው አወጁ። የኢራንና እስራኤል ወዳጅነትም በቅጽበት ወደ ዘላለማዊ ጠላትነት ተቀየረም። ኢማም አያቱላህ ሩህላህ ሁሜይኒ የኢራንን እስላማዊ አብዮት ማዕዘኖች አንዱ ቁድስ ወይም ኢየሩሳሌም ነች አሉ። እናም ቁድስን ከወራሪዎች ምዕራባውያንና ከጽዮናዊቷ ወይንም በእርሳቸው አጠራር ከትንሿ ሰይጣን ማውጣት የኢራንን የመላው ዓለም ሙስሊሞች ግዴታ ነው ሲሉ አወጁ። ይህንን ለማድረግ ደግሞ ፍልስጤማውያን ነጻ ማውጣት አለብን ፍልስጥማውያንን አድራጅተን ማስታጠቅና ማታገል አለብን አሉ። በዚህ አላበቁም። ያኔ እሳቸው ኢራንን ሲቆጣጠሩ እስራኤል ሊባኖስን ወራ ነበርና እዚያ ገብተን እስራኤል እንዋጋለን አሉ። መካከለኛው ምስራቅ ግልብጥ ብትወጣ፣ አሁን ኢራን ስሟ ኢስላማዊት ሪፐብሊክ ተብሏል። እነ አሜሪካ ኤምባሲ ተዘጋም የእስራኤል ኤምባሲ ወደ ፍልስጤም ኤምባሲነት ተቀየረም። ኢራን ለእስራኤል ሰታ የነበረውን የሀገርነት እውቅና ማነሳች። እስራኤልም የተወረረችዋ ፍልስጤም ተብላ እንድትጠራና እስራኤል የሚባል የሀገር መጠሪያ በኢራን ውስጥ እንዳይውል በሀገሪቱ ሕግ ተደነገገም። ድራማዊ የኢራንና የእስራኤል ግንኙነትም እንዲ ሆኖ ተገለባበጠም። ኢማም አያቱላህ ሁሜይኒ ሊባኖስ ላይ ጦራቸውን ልከው ሂዝቡላህን አቋቁመውና እስራኤልን በእጃዙር ዙር መዋጋት ጀምረዋል። እናም የእስራኤል ጦር ተሸንፎ ከሊባኖስ እንዲወጣ በማድረግ ኢራን የመጀመሪያ ምትዋን እስራኤል ላይ አሳርፋለች። ኢራን በዚህ አላበቃችም። የእስራኤልና የአሜሪካ ጠላት የሆኑ ታጣቂዎችን በመካከለኛው ምስራቅ ፈለፈለቻቸው። ሐማስን አሰልጥና መሳሪያ አስታጥቃ ከመሬት ውስጥ ሆኖ እንዴት መዋጋት እንዳለበት አስተምራ አጠናከረችውም። ከዚያ በኋላ ለእስራኤል የኢራን ያክል አስፈሪም ሆነ አደገኛ ጠላት አልተፈጠረም። ኢማም አያቱላህ ሩሁላህ ሁመይኒ የረመዳን የመጨረሻ ጁማ ቀን ቁርስ ቀን ብለው እንዲታሰብ አዘዙም። እናም በዚያን ቀን ኢራን ላይ ዝክሩና አጀንዳው ሁሉም ስለ ፍልስጤምና ስለ መስጅደል አቅሷ ብቻ ይሆናል። ኢማም ሁመይኒ የአረብና ፐርሻ ስንጥቀን እንዲሁ የሻአና የሱኒ መለያየትን ለማስቀረት ቁድስ ቆልፊ ምና እንድትወጣ በከፍተኛ ሁኔታ ሰበኩም። ቅድሳቶቻችን አንድ ያደርጉናል ሲሉ ተጣሩ። በአንድ አላህ የምናምን ህዝቦችንና በዚህ እንተሳሰር፣ የኢስላም ጠላቶችን አብረን እንታገል ሲሉ ለአረቦችም ጥሪ አቀረቡ። አረቦች ግን በተቃራኒ ውሳኔው ኢራንን የበለጠ ጠላት እያደረጓትና ምዕራባውያንና እስራኤልን ደግሞ የበለጠ ወዳጅ እያደረጉ መጥተዋል። እናም የኢራንና የእስራኤል የጠላትነት ታሪካዊ ዳራው ይህ ነበር። ዛሬ ላይ ከሁለቱ ሀገራት በላይ ጠላትና ባላንጣ ቢፈለግ አይገኝም። ኢማም አያቱላህ ያስጀመሩት መፈክር ዛሬ ላይ የኢራን ህዝብ መፈክር ሆኖ ቀርቷል። ሞት ለአሜሪካ፣ ሞት ለእስራኤል እያሉ ኢራናውያን እስራኤልና አሜሪካን እየታገሉና እየረገሙ አሁንም አሉ። በአውሮፓውያኑ 1989 በ86 ዓመታቸው ቴህራን ውስጥ ሕይወታቸው ያለፈውን አንጋፋውን የኢራን መሪ ሁሜይኒን የተኩት ያሁኑ የኢራን ጠቅላይ መሪ አያቶላህ አልሐሚኒ ያለቃቸውን መርህ አስቀጥለው ከአሜሪካና እስራኤል ጋር ያለውን ፍጥጫ ንረውታል። በፍልስጤማውያን ንጹሐን ጭፍጨፋ ላይ ተደጋግማ የምትወቀሰውን እስራኤልን እንደ በኩር ልጅ የምታሽሞነሙነው አሜሪካን በዋና ባላንጋራነት የያዙት አያቶላህ አልሐሚኒ ሰሞኑን በሀገራቱ መሪዎች በዶናልድ ትራምፕም ሆነ በ ቢንያሚን ናታንያሆም ኢላማ ውስጥ ገብተሃል ከፈለግን እንገድልሃለን የሚል ማስፈራሪያ ጭምር ተልኮባቸዋል። እድሜያቸው 85 የተሻገረው እኚሁ የኢራን መሪ ሞትን እንደማይፈሩ ለኢራን ነፃነትና ለእስልምና ክብር እንደሚሞቱ ከመናገር አልፈው በድብቅ ተተኪዎችን ማሰናዳታቸው በአደባባይ ተወርቶባቸዋል። የኢራንና እስራኤል ብሎም የአሜሪካ ወቅታዊ ሁኔታ እጅግ በፍጥጫ የተሞላና ከሰሞነኛው የሚሳኤል ዝናብ የአፍታ ረፍት ያገኘ ቢሆንም ጉዳዩ ያለንባት ምድር ዋና አጀንዳ ከመሆን ሲሆን የሚቀር አይደለም። እኛም በዛሬው መርሃ ግብር ታሪካዊ ዳራውን ገለጥን እንጂ አሁናዊ ፍትጊያውን በቀጣይ መሰናዶዎች እንደምናቀርብ ቃል እየገባን አብራችሁን ስለምትሆኑ ምስጋናችን እናቀርባለን። ሚዲያችንን በሰብስክራይብ በመወዳጀትና ዝግጅቶቻችንን በማጋራት የአብሮነት ስንቅ ታቀብሉን ዘንድ አክብሮታዊ መጠይቃችን ነው። አስተያየታችሁን በመስጫ ሳጥኑ ውስጥ አስቀምጡልን። መልካም ጊዜ በያላችሁበት ይሁን።